አገር ሰላም ነው ብላ በጠዋት ተነስታ እናት ልጇን ትምህርት ልሸኝ ነው ነይ ቁርስ ደርሷል ትላታለች። ከዛ የከተፈችበትን ቢላና መክተፊያ ዛው ጋ ጥላ ቅመማ ቅመም ልታወጣ ወደ ላይ እጇን ሰነዝራለች። በአጋጣሚ ነበረ ልጅቷ መታ ቢላውን አይነሳችው ቢላውን ካነሳችሁ በኋላ እናትዮዋ ግራ ይገባታል። እዚህ ጋ ያስቀመጥኩት ቢላ ወዴት ሄደ ብላ ወደዚህም ወደዛም ስታይ ታጠዋለች፣ ልጇን ስሟን እየጠራች የነሽ ስላት፣ ከኋላ ለካ ልጅቷ ቆማ እግሯን ትቆርጣታለች። ግራም ያጋባ ነገር ምን ሆነሻል፣ ምን ሆነሻል ስትላት፣ ዝም ብላ እንደ መጫወቻ ነገር ጭንቅላቷ ላይ አድርጋ እናቷ ማጥቃት ነው የጀመረችው። አረባክሽን ምን ሆነሻል ስትላት፣ ጉዳዩ በሌላ ነገር ተቀየረ። ልጅቷ ምንም አልመሰላትም። ያደረገችውን ማክስ አወለቀችው። ግራም ይገባ ነገር ነው የተፈጠረው። ምንድን ነው? በሚቀጥለውም ጊዜ በር ይንኳኳል፣ ይደወላል፣ በር ይንኳኳል። በአጋጣሚ ሆኖ ግን አባት ነው። አባት ደግሞ ተፋተዋሉ ለምሮ ስልክ የማታነሰው ብሎ ቤት መጥቷል። በሩን ያንኳኳ ደጋግሞ፣ ማን ይከፍትለታል? ልጅቷ ትከፍታለች። አባቴ እንዴት ነህ ትለዋለች። ምን ነው ልጄ፣ ለመሄድ ፈልገሽ ነው እንደወደ ውጭ ሲላት፣ አይ ቁርስ እየበላው ነበረ ናሲ መግባት ትፈልጋለ ስትለው ግራ ገባው። ከሚስቱ ጋር ከተለያየ በጣም ቆይቷል። እሺ ብሎ ይገባል። ሚስትዮ ብትሆን አታስገባውም እንግዳ ሆነ ለቤቱ። ከዛ በኋላ ገባ ልጅቷን መከተል ጀመረ። እሷ ምንም አልመሰላትም። ግባ ብለው በቃ ሄደች። ቁጭ ብላ ቁርሷን እየበላች ነው። መጣናሱም መጣና እሱም ሶፋ ላይ ቁጭ አለ። እና ትሽ ግን የት ሄዳ ነው? የራሷ ክፍል ውስጥ ነው ያለችው የሆነ ነገር እያደረገች ነው ትለዋለች። ነው እንዴ? ያለ መብላት ትፈልጋለህ ስትለው አይ በቃኝ፣ እኔ ደህና ነኝ፣ ቢይ አንቺ ይላት። ልጅቷ የምትገርም ነገር ነው ያላት። እና ውስጧ የሚላት ግደይ፣ ግደይ፣ ግደይ ነው የሚላት ይህ የሚያስፈራ ነገር ነው፣ ለሱም አደጋ